የሴቶች ልማት ኅብረት አደረጃጀት የሴቶችን ተሳትፎና ተጠቃሚነት እያሳደገ መምጣቱን የአማራ ክልል ዋና አፈ ጉባኤ ፋንቱ ተስፋዬ ተናገሩ። አፈ ጉባኤዋን ጨምሮ ከተለያዩ ክልሎች የመጡ የሴቶችና ህጻናት ቢሮ ኃላፊዎች፣ የልማት ኅብረት ተወካዮች በተገኙበት በአማራ ክልል ደቡብ ወሎ ዞን የሴቶችን ልማት ኅብረት የስራ እንቅስቃሴ ተመልክተዋል። መሐመድ በቀለ ሴቶች የሚገጥሟቸውን ችግሮች ለመቅረፍና የራሳቸው ገቢ እንዲኖራቸው ለማድረግ በሀገር አቀፍ ደረጃ የሴቶች የልማት ኅብረት አደረጃጀት ተፈጥሯል። በአማራ ክልል ደቡብ ወሎ ዞን የተፈጠረውን የልማት ኅብረት ስራ የአማራ ክልል ምክር ቤት ዋና ፈጉባኤ ፋንቱ ተስፋዬን ጨምሮ ከደቡብ ክልል ከሲዳማ ክልልና ከቤንሻንጉል ጉሙዝ ክልል የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊዎችና የልማት ኅብረት ተጠቃሚ ተወካይ ሴቶች ተመልክተዋል። ተሞክሯቸውን ካካፈሉ በደቡብ ወሎ ዞን የቃሉ ወረዳ ነዋሪዎች መካከል ወይዘሮ ሚናታሊና ዚነታሊ በልማት ኅብረቱ መደራጀት ራሳቸው ህይወታቸውን እንዳሻሻለው አስረድተዋል። ሴቷ እርሻ ታርሳለች፣ ወንዱ ደግሞ ሚስቱ ከሌለች ምግብ አብስሎ ሚስቱን የሚጠብቅበት አጋጣሚ አለ። እስከ ዛሬ ልጅሽ አለቀሰ፣ ወጡ ገነፈለ ሲላት የነበረውን አሁን ላይ ግን የእኔ ብሎ እንዲሰራ ሁሉን ነገር የሴቷንም አግዞ እየኖርን ያለንበት ሁኔታ ነው ያለ ተጎጅ ልማዳዊ ድርጊቶች ሁሉ አሁን ገለልተኛ ሆነን ጥሩ ተጠቃሚ ሆነናል። በቆሎም ብቻ ነበር የምንጠቀመው። ለአኪን ለኛ የሚጠቅሙ ነገሮች እኒህ ነገሮች ነበሩ። በውስጣቸው አረንጓዴን የያዙ ቢጫ ነገሮችን የያዙ ማንጎ፣ ፓፓያ ቪታሚን ኤ የሆኑ ምግቦች አንመገብም ነበር። እንቁላል እንቁላል ሽጬ ብስኩት ገዝቼ መጣ ነበር ግንዛቤው የለኝም ለልጄ ያን እንቁላል ሽጬ ብስኩት፣ ግን ብስኩት ምንም እንደማይጠቅመው አሁን ተረዳሁኝ። ልጄ እንቁላል ቢመገብ ምን ያህል ተመቀጨጭ ተመቀንጨር ልታደገው እንደቻልኩኝ ውጤታማ አድርጎኛል። አሁን ላይ ማለት ነው። ከቤንሻንጉል ጉሙዝ ክልል ና ከደቡብ ክልል የመጡት ወይዘሮ ሀስኒያ ሱለይማን ና ልበወርቅ ባቢሶ በአማራ ክልል የተፈጠረው የሴቶች ልማት ኅብረት ተሞክሮ የሚወሰድበት መሆኑን አንስተዋል። እንደ ተሞክሮ የወሰደ ነው። በተለይ የወንዱን ስራ ና የሴቱን ስራ እዚህ የማይለይበት ሴቷ የወንዱን ስራ መስራት እንዳለበት ወንዱ ደግሞ የሴቱን ስራ መስራት እንዳለበት እንደ ቤተሰብም እቅድ እስከማቀት ረስ ያዩናቸው ነገሮች እሱን በጣም ትልቅ ተሞክሮ ነው። እኛ የወሰነው በትንሽ ቦታ ብዙ ልማት መስራት ይቻላል በሚል ኢሪስ እዚ ተሰርቶ አይል የራሴን እያየውና አሁን ሴቶች የሰሩትን አይቼ በጣም አደነኩ። አሁን ደሞ እኔ ይበልጥ ጨምሮ ይሰራለሁ። የደቡብ ወሎ ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ቤተልሔም ብርሃኑ በዞኑ ያሉ ሁሉም የልማት ህብረት አደረጃጀቶቹ ውጤታማ እንዲሆኑ ተቋማት በቅንጅት እየሰራ ነው ብለዋል። ሁሉም ቀበሌ ላይ ያለው መዋቅር ከደገፋቸው ካበቃቸው በርካታ ስራ እንደሚሰሩ እዚህ እዚች ሞዴል ልማት ህብረት ላይ ያየናት ተሞክሮ በብዙ ነገር ውጤታማ ስለሆኑ ይሄ ቅንጅት ነው ውጤታማ ያደረጋቸው። አጠቃላይ ስራዎችን በዚህ ልክ እየመራን ያለነው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ በበኩላቸው የሴቶችን ኢኮኖሚያዊ አቅም በመፍጠር እየገጠሙ ያሉ ችግሮችን ለመቅረፍ በትኩረት እየተሰራ መሆኑን አስረድተዋል። ትልቁ ነገር በኢኮኖሚ አቅማቸውን ካጠናከርናቸው፣ በኢኮኖሚ ካበቃናቸው ለብዙ ነገር ተገዥ አይሆኑም። ስለዚህ የመጀመሪያ ስራችን ሴቶችን ኢኮኖሚካሊ ኢምፓወር ማድረግ ወይም ደግሞ ሴቶችን በገቢ ማስገኛ ሴቶችን በአጠቃላይ ገንዘብ በሚያገኙበት ስራ በሚሰሩበት መስክ የማሰማራ ስራ ሲሰራ ቆይቷል። የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ የሴቶችን ተጠቃሚነት ለማረጋገጥ እየተሰሩ ያሉ ስራዎች አበረታች መሆናቸውን ገልጸው ተጠናክረው መቀጠል እንዳለበት አሳስበዋል። ስራን በክፍፍል ከባለቤቶቻቸው ጋር ለመምራት ያደረጉት ነገር ለሌላው ሞዴል የሚሆነው ለሁሉም አስተማሪ ነው እና ባየነው ነገር በጣም ደስተኞች ነን። ትልቁና ዋናው ሴቷ የራሷ ኢኮኖሚ ምንጭ እንዲኖራት ታስቦ እየተሰራ ያለውን በተግባር ያየንበት ነውና ተስፋ ሰጭ ነው። ይሄ ግን መስፋት መዳበር አለበት። በተለይ የሴቷ የስራ ጫና ሊቀንሱ የሚችሉ አማራጮችን ሁላ ለሴቶች ማመላከት አስፈላጊ እንደሆነ የተገነዘብንበት ነው።